ሰላም የዩቲዩብ ተከታታዮች፣ በዚህኛው ቻናል ላይ ያው እንደነገርኳችሁ ፍቾችን ብቻ ቪዲዮ እለቅላችኋለሁ ብያችሁ ነበረ፣ ግን ለተወሰነ ጊዜያት ያኛው ቻናል እያስቸገረኝ ስለሆነ ወደዚህኛው ቻናሌ መጥቻለሁኝ እና እንዲፈታ መፈልጉትን እዚህ ላይ መላክ ትችላላችሁ። ከአሁን ሰዓት ጀምሮ ማለት ነው፣ ካቆምኩበት እፈታላችኋለሁ። ግን ወደዚህ አምጥታችሁ እንዲፈታ ማድረግ ይኖርባችኋል። ኮፒ አድርጋችሁ ፔስት አድርጎ ወደዚህኛው ቻናሌ ላይ ማለት ነው። ያ በተወሰነ ጊዜያ ነው፣ በዛኛው ቻናሌ መመለስ አይቀርም ግን ለጊዜው በዚህኛው ቻናል የሚፈታላችሁ እንደሆነ ታውቁ ፈልጋለሁኝ። አሁን ግን አጭር ፍቺዎች ብቻ ነው በዚህ ቪዲዮ ላይ ምለቅላችሁ። እናንተ ደግሞ ከዚህ ሰር ኮሜንት ሴክሽን ላይ አስቀምጦልኝ እንዲፈታ የምፈልጉትም ማለት ነው። እሺ ዛሬ በሞት ዙሪያ የሚታዩ ህልሞችና ፍቺዎቻቸውን የምነግራችሁ ይሆናል። ሰው ድንገት በመኪና ተጠልፎ ሲሄድ ያው ይሄ የሚያመላክተው ድንገተኛ ሞት ነው። በአውቶቡስ ያለ ተራ ተጋፍቶ ትኬ ቆርጦ መሄደ እንደዛው ሞትን የሚያመላክተው። አንድ ሰው በህልሙ በባዶ መኪና ሲሳፈር ካለን ሞት ነው፣ ይሄም የሚያመላክተው ሰው መሀል ወታደር ጠርቶ በመኪና ይዞ ሲሄድ ካለመ አንድ ሰው ያሞት ነው። ከበሮ ሲመታ ሲዘፈን፣ ወይም ደግሞ ያው የዘፈኑ ተካፋይ ሆኖ አንድ ሰው ካለመ የምትወዱት ሰው፣ የምታውቁት ሰው ሊሞት እንደሆነ የሚያመላክታችሁ ነው። አንድ ሰው በህልሙ እጅ እግር ሲቆረጥ ወይም ሲሰበር ካለመ የስጋ ዘመን ሊሞት እንደሆነ የሚያመላክተው ነው። በተጨማሪም ደግሞ እጅም እግርም ሲቆሽሽ ካለመ አደጋን ነው የሚያመላክተው። ልብስ ሲጠፋብን ብናይ ወደ ፈተና ወይም ደግሞ በሆነ ፈተና ጸጋችንን ልናጣ እንደሆነ የሚያስጠነቅቀን ነው። ያው መጸለይ ነው። አንድ ሰው በህልሙ ጸጉር ሲቆረጥ ወይም ደግሞ ሲያጥር ካለመ ጸጋችንን ከላያችን ላይ ሲሳ ልናጣ ወይም ደግሞ ሊነሳ እንደሆነ የሚያመላክተ ነው። ያው በተቀደም ደግሞ ጸጉር አምሮ ረዝሞ ሲታይ ሲሳይ ነው፣ ጸጋና ቆንጆ ነው። አንድ ሰው በህልሙ ሙሉ ሰውነቱን ጸጉር ሲሆን ካለመ ጸጋ እግዚአብሔር ሲከባው ነው፣ በጣም ቆንጆ ነው። አንድ ሴት ወይም ደግሞ አንድ ወንድ ልብስ አውልቆ ሲተው ካለመ ጸጋን ማጣት ወይም መጣል እንደሆነ ነው፣ እና መጸለይ ላይ ይኖርበታል ማለት ነው። አዲስ ልብስ ወይም ደግሞ አዲስ ጋቢ ሲሰጠን ካለም ያላሰብነው ጸጋ እግዚአብሔር እናገኛለን። አንዲት ሴት ልብሷን ስታወልቅ ካለመች በዝሙት ጸጋዋን ታጣለች፣ መጠንቀቅ ይኖርባታል። ሸሚዝ መልበስ ጸጋ ነው የሚያመላክተው። አንድ ሰው እርቃነ ስጋውን ሆኖ መታየት ጸጋ ሲገፈል ነው ያው በደንብ ጸሎት ማድረግ ይኖርበታል ማለት ነው። ያሰ እራቁት መሆን በሽታ ነው የሚያመላክተው ካፖርት ወይም ደግሞ ካባ ማውለቅ ውርደት ነው። መጸለይ ከሰነ ከሆነለን ደቁለም ለም አምላክ ጊዮርጊስ እርዳኝ ብሎ መጸለይ ያስፈልጋል። ካፖርት ካባ መደረብ ግን ሹመት ነው። ከትልቅ ጸጋ መድረስን ነው የሚያመላክተው፣ እና በጣም ቆንጆ ነው። አንድ ሰው በህልሙ አጥር ሲያጥር ካለነ ጸጋ ነው የሚያመላክተው። እሺ፣ በተወሰነ መልኩ በበሽታ ዙሪያ የሚታዩ ህልሞችን ነግሪያቸዋለሁ። እንዲፈታ መፈልጉትን ቀጥታ መላክ ትችላላችሁ ማለት ነው። እዚህም ላይ ቢሆን ለጊዜ ዋ በዚህ ቻናልም ልፈታ ስለሆነ እዚህ ጋር መላክ ትችላላችሁ። እስኪ ስለ ህልም ስንቶቻችን እናውቃለን? በስንት አይነት መልኩ ህልሞችን ልናይ እንደምንችል ስንቶቻችን እናውቃለን? ያው ዘርዘር አድርጌ በሌላ ቪዲዮ መለቅላችሁ ይሆናል። ግን ህልሞችን በሶስት አይነት መንገድ እንደምናይ እንድታውቁ ፈልጋለሁኝ። ያው አንደኛ ያው ከእግዚአብሔር የሚላኩልን ህልሞች የምናያቸው ህልሞች አሉ። ሌላኛው ደግሞ በድብቁ የአምራችን ክፍል ተቀምጦ ማለትም ውሏችን ወይም ደግሞ ያሳለፍነው ነገር ኖሮ ከዛ ደግሞ ያው ስንተኛ እሱን የምናይበት ያው በድብቁ የአምራችን ክፍል ተቀምጦ ማታ ላይ ስንተኛ የምናያቸው አሉ። ያው ህልም የሚመስሉ ግን ህልም ያልሆኑ ማለት ነው። በሶስተኛ ደግሞ ያው ከሴጣ የሚመጣ ማለት ነው። ያው በነዚህ መልኩ ይከፋፈላሉ ህልሞች። ያው ይህን ዘርዘር አድርጌ ቪዲዮ ምሰራላችሁ ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷንም መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው ያ ቪዲዮዎቹን በደንብ ከመጀመሪያ አንስቶ ፍቺዎች ስለሆኑ ያው ትጠቀምበታላችሁ። በምፈልጉበት ጊዜ እነሱን ቼክ ማድረግ ትችላላችሁ። ያው እንዳልኳችሁ ግን ቀጥታ ማስፈታ ስትፈልጉ ግን ያው እዚህ ጋር ላኩልኝ። ለተወሰነ ጊዜ በዚህ ላይ የሚፈታ ስለሆነም እዚህ ላ ላኩልኝ። ያው የደወል ምልክቷንም ተጫኗት፣ አዳዲስ ሲለቀቁ ያው ቶሎ ቶሎ እንዲደርሳችሁ ማለት ነው። እዛ ላይ አሁንም ደግሜ ይነግራችኋለ። እዛ ላይ የላካችሁትን አምጡና ኮፒ አድርጋችሁ እዚህ ጋር ፔስት አድርጉልኝ። ያው በዚህ ላይ መለቅላችሁ ይሆናል ማለት ነው ለተወሰነ ጊዜ፣ እንደዛ ነው የሚሆነው። ለዛሬ ይሄን ይመስላል። ስለተከታተላችሁ ተከታተላችሁን ከለባው አመሰግናለሁ። በሌላ ህልም ፍች እስከምንገናኝ መልካም ጊዜ።